ብስራት ስፖርትን ነው በብስራት ኤፍ ኤም አንድ መቶ አንድ ነጥብ አንድ በቀጥታ እያደመጣችሁ የምትገኙት ከዚህ ከሬዲዮ ጣቢያው ስቱዲዮ በቅሎ ቤት አካባቢ ከሚገኙ የፕሮግራሙ አዘጋጅን የመንሱር አብዱልቀኒ ከቴክኒሻናችን ህይወት አሰፋ ጋር አብረናችሁንን። ዛሬ የዩኤፋ ቻምፒየንስ ሊግ በርከት ያሉ ግጥሚያዎች አሉ። ቀደም ሲል በአርሰናልና በአትሌቲኮ ማድሪድ የአራት ሰዓቱ ጨዋታ ላይ ተንተርሼ የመረጥኩትን ርዕስ ነበረ ሳብራራ የነበረው። እንግዲህ አራት ሰዓት ላይ በርከት ያሉ ግጥሚያዎች አሉ ስል ሰባት ጨዋታዎች አሉ ሰባት ጨዋታዎች አሉ ከዛ በፊት ግን ሁለት ጨዋታዎች ቀደም ብለው ይጀምራሉ አንድ ሰዓት ከ45 ላይ ባርሰሎና ከኦሊምፒያኮስ ካይራት አልማቲ ከፓፎስ ኤፍሲ ይሄ ሁን የቻምፒየንስ ሊግ ጨዋታ ሲሆን የአዲሱ ፎርማት ደግሞ ያመጣው ሁለቱም ለቻምፒየንስ ሊግ ገና የመጀመሪያ ሲዝናቸው ነው ካይራት አልማቲና ፓፎስ ኤፍሲ ሁለት ሚጢጢ ቡድኖች ናቸው እንግዲህ በቻምፒየንስ ሊግ ላይ ስማቸው የማይመጥን ትምህርተ ጥቅስ ውስጥ አድርጉ ያው ደርሰዋል። ግን ቻምፒየንስ ሊግ ስንል የትልቅ ቡድኖች ግጥሚያ አድርገን ስለምናይ ይህም እንግዲህ አንድ ሰዓት ከአርባ አምስት ላይ የሚከናወን ነው እኩል ከባርሴሎናና ኦሎምፒያኮስ ጋር። ከዛ አርሰናል አትሌቲኮ፣ ቀደም ሲል እንዳልኳችሁ አራት ሰዓት ላይ ባየር ሌቨርኩዘን ከፓሪስ ሳን ጀርመን፣ አራት ሰዓት ላይ እዛ ጀርመን ሌቨርኩዘን ላይ ነው። ኤፍሲ ኮፐንሃገን ከቦሩሲያ ዶርትሙንድ ዴንማርክ ላይ አራት ሰዓት ላይ ኒውካስል ዩናይትድ ከቤንፊካ፣ አራት ሰዓት ላይ ዛሬ ሴንት ጄምስ ፓርክ ዦዜ ሞሪኒዮን እንኳን ደህና መጡ ትላለች ማለት ነው። እሳቸውም እሳቸውን አሰልጣኝ ካደረጓቸው ትልልቅ ባለሙያዎች አንዱ ቦቢ ሮብሰን በኒውካስል ሐውልት አላቸው። የኒውካስል ሌጀንደሪ አሰልጣኝ ናቸው። ዦዜ ወደ ኒውካስል ሲሄዱ ከተጋጣሚያቸው ይልቅ የተጋጣሚያቸውን ሌጀንድ እያከብራሉ ተብሎ ይጠበቃል። በቦቢ ሮብሰን በአስተርጓሚነት ነው ወደ ባርሰሎና ከተቀጠሩ በኋላ በኋላ ምክትል አሰልጣኝ ረዳትም ሆነው ወደ ዋናው ስኬታማ አሰልጣኝነታቸው ዘመን የተሻገሩትና ሮብሰንን አይረሷቸውም። በኒውካስል ከስቴዲየም ውጭ ደግሞ ሀውልት አላቸው። የተከበሩ ሰው ናቸው። ሮብሰንና ሰር ቦቢ ሮብሰንን ያስታውሳሉ ጆዜ ሞሪ ነው በዚህ በኒውካስልና በቤኔፊካ አራት ሰዓት ጨዋታ ፔሲ ቬንደንሆቨን ከናፖሊ እንዲሁ አራት ሰዓት ላይ ያለ ኡኒዮን ሰን ዢልዋስ ከኢንተር ጋር አራት ሰዓት ላይ ይጫወታሉ። ቪያሪያል እንዲሁ ማንቸስተር ሲቲ የሚያስተናግደው በዚሁ ሰዓት ይሆናል። ባርሰሎና ከኦሎምፒያኮስ አንድ ሰዓት ከ45። ባርሳ ከባድ ግጥሚያ የለውም ዛሬ። ከባድ ተጋጣሚ ነው ማለት አይቻልም። እዛው ካታሎኒያ ላይ ነው ይሄ ጨዋታ የሚከናወነው። ይልቅስ በሳምንቱ መጨረሻ ግን ክላሲኮ አለ። ክላሲኮ በመጥፎ ሰዓት ነው የመጣበት። ስለ ኪላ ክላሲኮ አያስብም። አሁን ባርሴሎና ስለ ዛሬው ምሽት፣ ኦሎምፒያኮስ ነው ተጋጣሚው። ማንም ይሁን ቀጣዩ ጨዋታ ነው ኢምፖርታንት ይላሉ የዘመኑ አሰልጣኞች። ትኩረት የሚሰጡት መጀመሪያ ለዚህ ለግሪክ ክለብ ነው። ከዚያ የቻምፒየንስ ሊግ ሚናቸውን ኃላፊነታቸውን ከተወጡ በኋላ በሳምንቱ መጨረሻ ወደ ክላሲኮ ይሄዳሉ። እና እኛ ግን ኦሎምፒያኮስን ትተን እዛ ነው የምናየው ሁሌ ለምን መሰላችሁ ክላሲኮ በመጥፎ ሰዓት ላይ መጥቷል የምንለው በባርሴሎና ውስጥ የተጫዋቾች ጉዳት የተጫዋቾች ድካም እና ጥርጣሬ በሰፊው ተንሰራፍቷል። አሁን ዢሮናን ሲያሸንፉ እንኳን ቅዳሜ እለት ባርሳ በጣም ተፈትኗል። ቢያሸንፍም እንኳን ሁለት ለአንድ ነው ያሸንፉ ግን የባርሰሎና ሃይላይን አሁንም መነጋገሪያነቱ ቀጥሏል። በርከት ያሉ ተጫዋቾች ተጎድቶበት በሙሉ አቅሙ የማይገባ ቡድን እንዴት ነው እንደዚህ አይነት ሪስኪ አደጋ ሊያስከትል የሚችል ጨዋታ ሚጫወት? ተከላካይ መስመሩን፣ መሀል ሜዳው መስመር አካባቢ እያቆመ እንዴት ይሆናል? እዩት። ከጂሮና ጨዋታ በፊት የባርሴሎና ጉዳተኛ ተጫዋቾች ተብሎ በዝርዝር ውስጥ የተጠቀሱት ሮቤርቶ፣ ሌቫንዶቭስኪ፣ ዳኒ ኦልሞ፣ ፌራን ቶሬስ፣ ላሚን ያማል፣ ራፊኒያ፣ ፌርሚን ሎፔዝ፣ ግብ ጠባቂው ጋርሲያ ጋቪ፣ ማርክ አንድሬ ቴሽቴግን እነዚህ ሁሉ ናቸው። ከስኳድ ውስጥ አብዛኛዎቹ የነ ጋቪ አይነት ረጅም ለወራት የሚያስቀምጥ ባይሆንም ጉዳታቸው ግን፣ ከዛ ጨዋታ በፊት እነዚህ ተጫዋቾች ጉዳተኞች ናቸው ተብሎ ሲዘገብ ቆየ። ከዛ ደግሞ ላሚን ያማልና ፌርሚን ፊት ሆኑ ተባለና ሁለቱም ተጫወቱ። ያማል ጀመረ፣ ፌርሚን ተቀይሮ ወጣ። ሲቸግራቸው ሃንሲ ፍሊክ አሰልጣኙ ቶኒ ፈርናንዴዝ የተባለውን የ17 ዓመት ወጣት ታዳጊ ለመጀመሪያ ጊዜ ለዋናው ቡድን እንዲጫወት እድል ሰጡት። እና የነዚህ ተጫዋቾች መጎዳት በተቀሩት ተጫዋቾች ላይም የጨዋታ ጫና ያበዛ ይመስላል። እና እነሱ ላይ ባልተጎዱት ላይ ድካም ተከተለ። እና ደግሞ የባርሰሎና አጫወት በሃይ ላይን ወደ ላይ ተጠግቶ የሚጫወት በመሆኑ ምክንያት የግዴታ ሃይ ፕሬስ መጫወት ይጠይቃል። ከፊት ይኸው ቡድኑ ከፊት ለፊት ያለው መስመሩ ፕሬስ እያደረገ ተጋጣሚ ኳስ ገና አደራጅቶ ከመውጣቱ በፊት እዛው አፍኖ ማስቀረት ካልቻለ፣ ከተከላካዩ ከራሱ ተከላካይ በስተጀርባ የሚተው ግማሽ ሜዳ ገደማ፣ ይህንን ስፔስ ለመጠቀም ረጅም ኳስ መጣል ይችላሉ ተጋጣሚዎች። በቢልድ አፕ ለመውጣትም ላይቸገሩ ይችላሉ፣ ግን እዛ ላይ ትኩረት ላያደርጉ ይችላሉ። ረጅም ኳስ ከጣሉ ከበስተጀርባ የሚሮጥ አጥቂ ካለ ይሄንን ሃይላይን ኤክስፕሎይት ያደርጋል። እና አሁን የባርሴሎና ያልተጎዱት ተጫዋቾች በመድከማቸው ምክንያት ይሄንን ሃይ ፕሬስ ጉልበት፣ ማለት ብርታት የሚጠይቀውን ሃይ ፕሬስ አሁን ባላቸው አቅም፣ አሁን በገጠማቸው ድካም ምክንያት መፈጸም አይችሉም። እንግዲህ ኦሎምፒያኮስ ላይ ያሳስብ ይችላል ግን እንደው የጎሉ ዛር በቆመለት ኪሊያን ኤምባፔ ፊት አጥቂነት የሚጫወተው ሪያል ማድሪድን ግን ሲገጥሙ እንዴት ይሆናሉ? በዚህ ሃይላይን በእሱ ፍጥነትና አጨራረስ አሁን ባለው ደግሞ ወቅታዊ ብቃት እና ደግሞ የባርሰሎና የፊት መስመር ደግሞ በሃይ ፕሬስ መጫወት ካልቻለ ያለፈው የውድድር ዘመን ጥንካሬ ይሄ ያልነበረ ጉልበት ካነሰው የሪያል ማድሪድ ተከላካዮች እንግዲህ ለፈረንሳዩ አጥቂ ኳስ የሚጥሉበት እድል ይኖራል። እሱ ደግሞ ከተከላካይ በስተጀርባ ሩጫ ከጀመረ አለቀ፣ ማንም አይደርስበትም። አሁን ደግሞ አጨራረሱን በቃ መቶለታል። በዚህ የውድድር ዘመን ደግሞ ብሶበት መቶ እሱ ጎል ያስቆጥራል። በቃ በየጨዋታው ላይ ትልቅ ይሄ ዋነኛ ዜና ነው ለሪያል ማድሪድ። ሌላ ይጨነቅ እንጂ የእርሱ ብቃት አሁን በጥሩ ብቃት በጥሩ የሚወደስ ደረጃ ላይ ነው ያለው። እና ክላሲኮ በዚህ ሰዓት ነው የመጣባቸው። የለመደውን እንግዲህ ውጤታማ የሆነበትን አጫወት መቀየር ደግሞ ሌላ እንግዳ ነገር በቡድን ውስጥ ማስረጽ ይሆናል። እና በጂሮና ጨዋታ እንኳን ውድ አድማጮች በዚህ አጫወት አራት ጊዜ ሼዝኒ ግብ ጠባቂው አንድ ለአንድ አደጋ ውስጥ ገብቶ ነበር። የጂሮና ተጫዋቾች አንድ ተጫዋች ከግብ ጠባቂው ግን እና አምስት ጎሎችን ማስቆጠር የሚችሉበት እድል ነበር ያገቡት ግን አንድ ጎል ብቻ ነው። የጂሮናው ጨዋታ ራሱ ለቀጣዩ ጨዋታ ለክላሲኮ ከባድ አደጋ ወደ ባርሰሎና እንደመጣ ያሳየናል። እና አሁን ጭንቀቱ የሃንሲ ፍሊክ ይሄ ነው ልላችሁ ነው። ከዛ በፊት ግን ዛሬ ኦሎምፒያኮስን መሻገር ይኖርባቸዋል። በቻምፒየንስ ሊግ ላይ አንዱ ዓላማቸው ቻምፒየንስ ሊግ ስለሆነ እድል ፈንታ መስጠት የለባቸውም ለተጋጣሚዎች። አንዱ ዓላማቸው ያልኩበት ምክንያት ባለፈው ታስታውሳላችሁ፣ በግማሽ ፍጻሜ ከኢንተር ሚላን ጋር ተጫውተው ያንን ምርጥ ጨዋታ ተመልክተን ባርሰሎና ከወደቀ በኋላ ተጫዋቾች የተናገሩትን መለስ ብላችሁ ካስታወሳችሁ በተለይ ላሚን ያማል ችግር የለውም ለሚቀጥለው እንደርስበታለን ያለ እንዲህ አይነት መተማመን በቡድን ውስጥ ይታይ ነበር እና ለፍጻሜም ደግሞ ሊደርስ ይገባ ነበር የሚል አስተያየቶችን እንደነበሩት ታስታውሳላችሁ። ባርሰሎና በዛ በኢንተር ግብ ጠባቂ የመጨረሻ ሰዓት ብቃት የያማልን ያ የተጠቀለለ ኳስ ወደ መረቡ ሄደ ኦን ታርጌት ሙከራ እንዴት እንዳወጣው በጓንቱ ጫፍ ባያድናት ኖሮ ባርሰሎና ታሪኩ በዛ ሲዝን ይቀየር ነበር። ግን ያንን ድንቅ ጨዋታ ያንን ድንቅ አጨዋወት ባርሰሎና አሳየንና ግን ከመንገድ ቀረ። ኢንተር ለፍጻሜ ደረሰ። ያው ፍጻሜውንም ታስታውሳላችሁ። እና ባርሳዎች በቁጭት ነበር የወጡት ያኔ። አንሲ ፍሊክ ደግሞ ይህንን ዋንጫ የማሸነፍ ታሪክ ያላቸው ናቸው። እንደ ያማል አይነት ተጫዋቾችን ይዘው ምንም ነገር ቢታሰብ ይቻላል። እሱ ብቻ ሳይሆን ሌሎችም ተጫዋቾች አሏቸው እርግጥ። እና ቻምፒየንስ ሊግ አንዱ ትኩረታቸው ስለሆነ አሁን ስለ ክላሲኮ የሚያስቡበት ሰዓት አይደለም። ስለ ኦሊምፒያኮስ ነው ዛሬ አንድ ሰዓት ከአርባ አምስት ላይ በሚጀምረው ጨዋታ ይህንን ጨዋታ አጠናቀው ነው ከዛ ትኩረታቸውን ወደዛ የሚያዞሩትና ዛሬም ይሄ ሃይላይን እንዲሁ ካስበላቸው የበለጠ በክላሲኮ ላይ ደግሞ ጫና ውስጥ ያሉበት ጫና እንደገና ሊጨምርባቸው ይችላል እና ሃንሲ ፍሊክ እንደገና ኮምፕሮማይዝ ማድረግ ይኖርባቸዋል። ይሄ የጨዋታን ስልት እንደገና መቻምቸው ደግሞ ቀይጠው ሌላ አይነት ጨዋታ ይዘው ሊመጡ ይችላሉ ማድሪድን ለመቅጠም እሱ እንግዲህ አላውቅም ብዙ አሰልጣኞች እንዲህ ባለ ሁኔታ መቀየርን አይፈልጉም፣ ይምጣ ይላሉ። ያው አሰልጣኝ ትልልቅ አሰልጣኞች ሪስክ ቴከሮች አይደሉ። ሪስክ ቴከሮች ስለሆኑ ምንም አይነት አደጋ ቢመጣ እሱም መጋፈጥ ነው። ያው ሃይ ሪስክ ሪስክ ይወስዳሉ፣ ግን የዛን ያህል ደግሞ ሪዋርድድ ይሆናሉ። እና ይህንን ይቀይራሉ ብለን አናስብም። ባርሰሎና ከኦሎምፒያኮስ ዛሬ ምሽት ይጫወታል። ከሪያል ማድሪድ ጋር ደግሞ ማድሪድ ላይ በሳምንቱ መጨረሻ ይጫወታል። ከዛ ኤልቼን ከገጠመ በኋላ ክለብ ብሩግ የቤልጅየሙን ብሩዥ ከሜዳው ውጪ በቻምፒየንስ ሊግ ደግሞ በተከታታይ ይገጥማል ማለት ነው። አራት ጨዋታዎች አሉት፣ ሁለት ቻምፒየንስ ሊግ፣ ሁለት ላሊጋ። ዛሬ ምሽት ኦሎምፒያኮስ በቻምፒየንስ ሊግ አራት ሰዓት ላይ ይጫወታል ማለት ነው እስ ዛሬ ምሽት ጨዋታዎችን እንመልከትና የሚያነጋግሩ ርዕሶች ካሉ ደግሞ ነገ ጠዋት